ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ ቤተሰቦቻችን ኦርቶዶክስ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር በድጋሚ ባላችሁበት ቦታ ይብዛ። መረጃው ለመላው ለሚዳረስ ላይክ፣ ሼር አድርጉልኝ። እንግዲህ ዛሬ አንድ መረጃ ነው ይዤ መጣሁት። እሱ ምንድን ነው? እንግዲህ በአንድ ወቅት እነበጋሻው ደሳለኝ ሲያስተምሩ የነበረበት አውደ ምረት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በጋሻ የሚለውን ስም ትዝታ ዘርፍ የሚሉትን ስሞች በአደባባይ ያወቅ ናቸው። ኦርቶዶክስ ቤተክርስቲያን ላይ ሆነው ሲያስተምሩ ነው ምንም እንኳን ዛሬ ራቅ ብለው ቤተ ክርስቲያንን ቢሳደቡም አንደበታቸውን ቢያላቅቁም ቅሉ ግን ደግሞ በነበሩበት ሰዓት እግዚአብሔር መንፈስ ቅዱስ ያናግሯቸው ብዙ ሀሳቦችን ሲያነሱ የነበረበት ጊዜ ነው፣ ማይረሳ ጊዜ ነው። እና እሱንም እናነሳለን። ከዛ ጋር በተገናኘ በጣም ደሳስ የሚሉ መልእክቶችንም በአንድ ወቅት እንግዲህ በነበሩበት ጊዜ እግዚአብሔር መንፈስ ቅዱስ ያናገራቸውን ንግግር አውስተን እንዲህ ደግሞ ዮናታን ያክሌለው ዛሬም ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን እንደ መሽገር ተጣብቆ ሲሳደብ ሲላቅ ሲናገር የነበሩትንም እናጋልጣለን። ከዚህ ጋር በተገናኙ ከገድላት ድርሳናት ጋር ከቤተ ክርስቲያን እውነተኛነት ጋር የተገናኙ ስሉም ስብከቶች ነው ማሰማቸው። መረጃው ለመላው ለሚዳረስ ሁላችሁም ላይክ አድርጎ ሼር አድርጎ ወደ ቪዲዮዎቹ በቀጭ ታምራሉ። እነሱን እየጣሉ ነው አሁን፣ እያፈሩባቸው ነው አሁን፣ በጣም እያፈሩባቸው ነው አሁን። በቃ በዚህ ጉዳይ ራሱ መወየት አንፈልግም እያሉ ነው። ገድላትና ድርሳናት የሃይማኖት መከላከሪያ ናቸው። ገርላትና ድርሳናት ናት። እያፈርንባችኋል፣ ለማውንም እየተጠቀምንባቸው ነው። ይሄን ለማወቅ ከፈለግን አንድ ቀን ቅዳሴ ያስቀድስ እና ንፋስ ንፋስ እንደሚመጣው ማዕበል ወዲያም ወዲህም ልንል እንችላለን። በጣም ነው የሚገርመው። እኔ በጣም የደነቀኝ አሁን የሰበክንላችሁ ሃይማኖት ኃይማኖት ይሄን የምስክር ቃል ይሄን የምታዩት የቴክኖሎጂ መሳሪያ የቴሌቪዥኑን ምስ ምስክር የሆኑ ሃይማኖት ጥርጥር ለታሪክ ለምስክርነት ይቀመጥ። ስለ ቅድስት ቤተክርስቲያን ቅዱስ አውደ ምሕረት ላይ ቆሞ መንፈስ ቅዱስ እንግዲህ ፊቱን ጸፍቶ፣ ገጹን ጸፍቶ አፉን ከፍቶ አናገረው። ሃይማኖት፣ ቅድስት ሃይማኖት ዘመንን አቋርጣ ዘመናት በኋላም የምትኖር ሃይማኖት ኦርቶዶክሳዊት ሃይማኖት ናት። አይታችሁ ከሆነ ከመጀመሪያው ጀምሮ ይህቺ ቤተክርስቲያን ንጽሕት ቅድስት እንደሆነች መንፈስ ቅዱስ አፉን ከፍቶ ሲያናግረው ተመልከቱ። ቤተክርስቲያኗም እኛ ዛሬ መቆማችንን እናውቃለን፣ ነገ ግን ምን እንደሚፈጠር አናውቅም። የሰበከኝ አስተማሪም ያቆመኝ ሰባኪ እሱ ወደዛ ሄዷል እኔም ልሂድ እንዳትሉ የሚናገረውን እውነት ተመልከቱ። አሁንም ይህቺ ቤተክርስቲያን ቅድስትና ንጽሕት መሆኗን የመሰከረው በጋሻው እንደ ተናገረው እንደ ትንቢቱ እሱ ወጥቶ ሄዷል። ቤተ ክርስቲያኗ ግን ያው ነጭ ያለቻው ነው ለመሰላችሁ ክርስትናው ወደ መጽሐፍ ቅዱስ መምጣት አለበት። እንትኑ ሰርክሉ መጥበብ አለበት። ብዙ ቦታ ነው የኢትዮጵያ ሕዝብ ረግጦ ያለው። አሁን ይሄንን መጽሐፍ ቅዱስ የምታነበው መጽሐፍ ቅዱስ ተርጉማና ጽፋ የሰጠች የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ነች። የተጻፈበትንም ፊደል የሰጠች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነች። አንተ የምታነበውን አሁን መጽሐፍ ቅዱስ አቆይታ ለትውልድ የሰጠች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነች። ማንበብ መጽሐፍ ቅዱስ የቱ ጋር እንደሆነ የማያቅ ገብቷቸዋል። ማቴዎስን አውጣ ስትሉት፣ ሉቃስን አውጣ ስትሉት፣ ኢሳያስን አውጣ ስትሉት የማያወጣ ሰው ነው። ዳዊቱን ይዞ የሚዞረው በጣም ነው የሚገርመው። ዳዊት እኮ ከስሳስድስቱ መጽሐፍ ቅዱስ አንተ ያዝከው መጽሐፍ ቅዱስ ውስጥ እኮ ነው ያለው። መጽሐፍ ቅዱስ የሚያክል እግዚአብሔር ያውቃል ይዞ እግሩን አጣምሮ አንፈራጦ ነው እግሩን የተቀመጠው። ክብረ ቢስ እንደሆነ እንኳን በዚህ ማወቅ ይቻላል። ሌላውን ነው የመለኮት ሚራክል ነው በውስጧ ሀብን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሞ እንደነመስተው የሚባል ታሪክ የለም። የዛሬ አምስት ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል በፈልገው ሐሳብ አለ። ኢየሱስ ክርስቶስ ከማርያም ስጋ ነስተዋል ወይስ አልነሳም የሚለው ሐሳብ ሲነሳ ኢየሱስ ከማርያም ስጋ ነስተዋል። ክርስቶስ በስጋ እንደመጣ የማይቀበለው እርሱ የተረገመ ነው የሰይጣን ወገን ነው ያለውን ያንን ጥሰህ እኔ ኢየሱስ ክርስቶስ ከስጋው ስጋ ከነፍሷ ነፍሰ ተነስተው የሚለውን አልቀበልም አልክ። ከአምስት ዓመት በኋላ ጥቅስ ላይ ደረስከ መሰለኝ። ያለ ምክንያት እኮ አይደለም ላይ ትርጉም ፈላጊ ነው ታምራት። ለሌላው ደግሞ መናፍስ የመለየት ለአንዱ በልዩ ልዩ ልሳን የመናገር ለሌላው ደግሞ በልዩ ልዩ ልሳን የተነገረውን የመተርጎም ስጦታ ይሰጣል። በቃ በተራ ያወራሉ። እቺን እንደማውቅ ፈልጌ ነው። እሺ፣ አዎ፣ በጣም ግልጽ ነው። እንግዲህ ማይ ፖይንት መተርጎም ያስፈለገው ቋንቋው ቋንቋ ስላልሆነ አይደለም፣ ሜሴጅ አለው፣ ግን ሌላ ሰው ሊረዳው ስላልቻለ አንድ ለማንም ሰው ለሚሰማ ሰው ግልጽ የሆነ ነገር በቻይንኛ ብናገር እኔ አንተ አልተረድኸውም ማለት ቻይንኛ ትርጉም የለውም ማለት አይደለም። መልዕክት አለው፣ አንተ ስላልገባህ፣ ያንተ አለመረዳት ቋንቋውን ከንቱ አያሰኘውም። ደር ዘ ሜሴጅ። ስለዚህ የግድ ምን ያስፈልጋል? ተርጓሚ ያስፈልጋል። አንተ ራይት አሁን ቆንጆ መናል። ቻይንኛው ለአንተ እንግዳ ነው፣ እኔን ግዳ አይደለም። ትርጉሙ ነው የምልህ። ተርጓሚ ያስፈለገን ኢዮብን እንደ ተርጓሚ የመጣነው። ለምሳሌ እኔ ተማሪ ነኝ ልበል፣ ግልጽ እናድርገው። እኔ ተማሪ ነኝ፣ አንተ ወንጌል እየሰበክህ ነው። በዚህ መካከል ቻይንኛ ተናገርክ። አንተ ምን ተሰጠህ? የቻይንኛ የመናገር ጸጋ በመንፈስ ቅዱስ ተሰጣ? ለወንድማችን ኢዮብ ደግሞ ምን ተሰጠው መተርጎም ተሰጠው አንተ የተናገርከው አታውቅም ማለት እኮ አይደለም አያውቅም አላለም እኮ ስለዚህ ምን አደረገ ኢዮብ ለኔ ምን አደረገ ማለት ነው ቻይኛውን ተረጎመልኝ ለአንተ የመናገር ጸጋ ተሰጠ ለሱ ደግሞ የመተርጎም ጸጋ ተሰጠው አሁን ከምን ጋር ያያስክ እንድንነጋገር ፈልጋለሁ መሰለ ዛሬ ላይ አሁን ከመቶ ዓመት በኋላ የመጣው ግልጽ እንዲሆን ፖይንታችን ነጥባችን በደንብ መጠቅለያ እንዲያገኝ ከመቶ አሁን ፕሮቴስታንቲዝም ከመቶ ዓመት በኋላ እየተለማመደው የመጣው የመጣው የልሳን ተብሎ የሚነገረው ነገር ተርጓሚም አለው ወይ ባለቤቱም ተናጋሪ አለው ወይ የሚለው ላይ ነው። አሁን ቅድም አንደኛ ቆሮንቶስ አንስተን እየተናገርን ያለ ነው። በነገራችን ላይ አንዳንድ የማይቀበሉ የፕሮቴስታንት ቤተ እምነቶች አሉ። ሶሪ በሰዓት ስለገባው ግልጽ እንዲሁ ስለሚያስፈልግ ነው። የማይቀበሉ አሉ። የፕሮቴስታንት እምነት ተከታይ ሆነው የማይቀበሉ አሉ ልሳንን። ቸርች ስትሪን ያነበቡ አንድ፣ ሁለተኛ ደግሞ ኦንሊ ጂሰስ ሆነው እናንተ ማትቀበሏቸው ምክንያቱም እናንተ ሆሊ ትሪኒቲን ታምናላችሁ፣ ወይም በሶስት በስላሴ አማይነን ትላላችሁ። ያው እሱ ሌላ ሌላ ጊዜ የሚፈልግ መረዳዳት ቢኖረውም ግን ቢሆንም ቢሆንም ግን በስላሴ ታምናላችሁ። እናንተ ኦንሊ ጂሰስ ግን ኦንሊ ኢየሱስ ነው የሚለው አይደል? ኢየሱስ ብቻ ማለት። እነሱም ልሳን ነው ያምናሉ። ካሪዝማቲክስ የሚባሉት ካቶሊኮችም በልሳን መናገር የሚችሉ በዓለም ላይ እንደው ወደ 200 ሚሊዮን የሚሆኑ አሉ ተብሎ ይነገራል። ፕሮቴስታንቱ ጋር ብትሄድ ኦል ጂሰስ የሚናገረው ልሳን ሰይጣን ነው ያቀበለው ብሎ ይተቻል። ቆይ አይደለም ነጥባችን እንድንመጣ፣ አረ አንወጣ ልሳ ላይ ነው ያለነው። ፕሮቴስታንቱ ጋር ብትመጣ ደግሞ ኦል ጂሰስ የሚናገረው የሰይጣን ነው ብሎ ልሳኑ ይተቻል። ኦል ጂሰስ ጋር ብትሄድ ደግሞ ፕሮቴስታንት የሚናገረው የሰይጣን ነው ብሎ ይተቻል። አሁን ነጥባችን አንተ ወደ መተርጎም ስላመጣው ነው ቅዱስ ጳውሎስ 12 ላይ ያለው ለአንዱ ይሰጠዋል አለ ለአንተ የሚሰጥህ የልሳን ቋንቋ ለኔ ስለማይገባኝ ለኢዮብ ደግሞ የመተርጎም ጸጋ ተሰጠውና ተረጎመልኝ ነው እያልኩ ያለሁት አደለ ቃሉም እያለ ያለው ያንን ነው ይሄ ያጣላ ነው ግን አሁን ላይ ከመቶ ዓመት በኋላ በልምምድ የመጣው አራት መቶ ዓመት የፕሮቴስታንት እምነትን አስተምህሮ ወደኋላ የጣለው የፕሮቴስታንቲዝም የልሳን ልምምድ የልሳን ልምምድ ሚኒንግ አለው ወይ ምንድን ነው አሁን ለምሳሌ ጻፈፈፈፈፈ የሚለው ቃል ሶሪ ስለ ቃሉ ግልጽ መነጋገር ስላለብን ነው ትችት አይደለም ምንድን ነው ማን ነው የሚተረጉመው ምን ማለት ነው ጉባኤውንስ እንዴት ነው የሚያነጻው የሚለውን ከዛ አንጻር እንድንስማ እንጂ እኔ ተርጓሚ የለውም አላልኩም ቻይንኛውን አረብኛውን ሌላውን ቋንቋ በአለም ላይ ያለው ቅዱስ ጳውሎስ በአንደኛ ቆሮንቶስ 14 ላይ የጠቀሳቸው ሁሉም ቋንቋ የራሱ ቋንቋ አለው እንዳለ እነሱ ከሆነማ ለምን እዚህ ቁጫ ምንም እኔ በሱ ላይ ቆዳውት የለኝም በቃ ሁሉ በአለም ላይ ያሉ ቋንቋዎችን ከሆነ እግዚአብሔር ትናንትና በሐዋርያቱ ላይ ሲሰራ የነበረ መንፈስ ቅዱስ ዛሬ አይሰራም ብያላም ይሰራል፣ መንፈስ ቅዱስን ይሰጣል። ስለዚህ ለእኔ ነገ የጃፓንኛ ቋንቋ ሊገልጽልኝ ይችላል። ከበረታው እኔ በርትቼ ጃፓንኛ ስናገር፣ ወንድሜ በርቶ ደግሞ ጃፓንኛውን ሊተረጉም ይችላል። ይሄ አያጣላንም። ወደ ፖይንቱ ስንመጣ፣ ወደ ነጥቡ ስንመጣ ግን ከመቶ ዓመት በኋላ የመጣው በአሜሪካ የተጀመረው ይሄ የፕሮቴስታንቲዝም ልሳን የቱ ጋር መጽሐፍ ቅዱስ ላይ ተጽፎ አለ? የቱ ጋር ነው? ምንድን ነው ሚኒንጉ? ለምንድ ነው? ከዛ በኋላ ሳዋርያቱ ወይም አፖሎጂቲክስ የምንላቸው ፋዘር የምንላቸው የቤተክርስቲያን አባቶች በእናንተም በእኛም ለምን አላስተማሩትም የሚለውን እያያየን ብንሄድ መልካም ነው። እና የመተርጎሙ ላይ እኔ ችግር የለብኝም፣ አልቃውምም ጊዜ እንዳናቃጥ። ኦኬ፣ እንደው ትንሽ ኮሬክሽን ለመስጠት ያክል እኔ አሁን የማስተምረውና ሪፍሌክት የማደርገው እምነቴ ከመቶ ዓመት በፊት የጀመረው የጴንጤቆስቴ እንቅስቃሴን መሰረት ያደረገ አይደለም። 1906 በአዙዛ ስትሪት ላይ የጀመረው የጴንጤቆስቴ ተሐድሶን በዊሊያም ሴሙር ስንት ዓመት ማለት ነው? ስ ኒርሊ አንድ መቶ ነው። ግን የእኔ እሱ አይደለም። የእኔ ያለበትም አጥቢያ የኔም አስተምሮ ዝ የሚያደርገው ሐዋርያት ስራ ምዕራፍ ሁለት ነው። ኢቨን ከስያሜ አንጻር ስንመጣ ጋጭና ከራስ ጋር ትጋጫለ ልጨረሰን ያለውባት አጥቢያ ሙሉ ወንጌል ቤተክርስቲያን እንደ ዲኖሚኔሽንም መጠሪያ ስማችን ሳይቀር ጥንታዊት ጴንጤቆስጤ። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን፣ እንግዲህ የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ በማድረግ ሼር በማድረግ ትብብራችሁንና አጋርነታችሁን በማሳየት ለመላው ዓለም አዳርሱ የሚል መልእክቴን አስተላልፋለሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው።